እንኳን ና ያመጣችሁ ይህ ፕራክቲስ ኢንተርናሽናል ላንጉጅ ትሬኒንግ ሴንትር ነው። በዛሬ ክፍል ቪዲዮችን ኢንትራንስ ኤግዛም ላይ በተደጋጋሚ የተጠየቁ በጣም ወሳኝ የሆኑ ጥያቄዎች ሴሌክት የተደረጉ ማለት ነው። መልሶቻቸው ከነ ማብራሪያቸው ለማየት እንሞክራለን ማለት ነው። እያንዳንዱ ጥያቄ ላይ በቂ ማብራሪያ እያየን ስለሚሄድ እናንተም እየተሳተፋችሁና ቪዲዮን ፖዝ እያደረጋችሁት እየሞከራቸዋቸው እንሄዳለን ማለት ነው። ኦኬ እነዚህ የምታዩአቸው አራት ጥያቄዎች ከቮካብሪ ጋር በተያያዘ የጠቁ ጥያቄዎች ናቸው። የመጀመሪያው ሚስ ማርታ ኢዝ ሆት ቴምፐርድ ወመን፣ ሺ ኮረልስ ዊዝ ኦል ሀር ከስተመርስ። ሲል ኤ ካይንድ፣ ቢ ትሮብል ሜከር፣ ሲ ኢስሊ አፕሴት፣ ዲ ሀይ ባዲ ቴምፕሬቸር። አሁን የተሰመረበት ቃል ሆት ቴምፐርድ ነው። ቮካብሪ ቃላቶች ቦልድ ወይም ደግሞ ሃይላይት ሆነው ወይም አንደርላይን ተብለው ተደርገው ከተሰጡ በኋላ ሌላ ተጨማሪ ክሉ ይሰጠናል። ለምሳሌ በዚህ ጥያቄ ላይ ሺ ኮረልስ ዌዝ ኦል ሄር ከስተመርስ የሚለው ሌላ ክሉ ነው። ከሁሉም ከስተመሮች ጋር ትጣላለች። ስለዚህ የተሰመረበት ቃል ትርጉሙ ኔጋቲቭ ነው ማለት ነው። ከተሰጡት ውስጥ ካይን ፖዘቲቭ ነው። ትረብል ሜከር ስ አፕሴት እናወዳድራለን፣ ሌሎቹ ስለማይሆኑ

ስለዚህ ከተሰጠው ክሉ ውስጥ ኢንዱስትሪየስ ምን እንደሆነ በቀላሉ ለማወቅ ይችለናል ማለት ነው። ያም ሃርድ ዎርኪንግ ወይም ጠንካራ ሰራተኛ ነው ማለት ነው። ዛት ኢዝ ዘ ቤስት አንሰር። ሶስተኛ ጥያቄ፣ ሶ ዌንኤቨር ሺ ጎስ ቱ ዛት ክለብ ሺ ኦልዌይስ ፊልስ ላይክ ኤ ፊሽ አውት ኦፍ ዋተር። የተሰጠው ፍሬዝ ኤ ፊሽ አውት ኦፍ ዋተር ነው uh, ኤ ፊሽ አውት ኦፍ ዋተር ሚንስ ኦብቪየስሊ እንደምናውቀው ፊሊንግ uh, አን uncomfortable ማለት ነው። whenever she goes to that club she always feels like a fish out of water እኛ አዲስ ከሆኑ ወይም ካልተላመድናቸው ሰዎች ወይም አካባቢ ከሆንን የሚሰማን የእንግድኝነት ወይም እንግዳይ መሆን ስሜት ካለ ኮንቬኔንት አይደለም ማለት ነው፣ ወይም ደግሞ አን ኮምፎርተብል ነው ማለት ነው።

መጠኑ እየቀነሰ የሚሄድ ነገር እንደማለት ነው። ካሉት ከአራት ምርጫዎች ውስጥ እዚህ ጋር ስፔንድስ ነው። ምክንያቱም አንደኛ ለታይም ብዙ ሰዓት የሆነ ስራ እየሰራሁኝ ብዙ ሰዓት እዛ ላይ አዋልኩኝ ለማለት ስንፈልግ ስፔንድ ነው የምንጠቀመው። ስለዚህ መልሱ ስፔንድስ ይሆናል ማለት ነው። ከአንደርላይንድ ቮካብ በፊት ወይም ደግሞ በኋላ የመጡ ክሉዎችን ታሳቢ በማድረግ በቀላሉ የቮካብሎሪ ጥያቄዎች በዚህ መልኩ መስራት እንችላለን ማለት ነው። ቀጣይ ክፍል 27 እስከ ምናይ ድረስ ሃቪ ናይስ ታይም ታንኪ ቬሪ ማች እንኳን ናመጣችሁ። ይህ ፕራክቲስ ኢንተርናሽናል